ሰላም ቤተሰቦች፣ እንዴት ናችሁ? ይህ የእነማር ኢትዮጵያ የኦንላይን ትምህርት መስጫ ማዕከል ነው። እንኳን ወደ እነማር ኢትዮጵያ በሰላም መጣችሁ። በዚህ ቻናል የምንሰጣችሁ ትምህርት አይነቶች አማረኛ፣ እንግሊዝኛ፣ ሂሳብና ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ እየተማርን እንገኛለን። በየትኛውም ዓለም ዳረቻ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጭላችኋለሁ። ደውላችሁ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን የአማረኛ የፊደል ጥናትና ቃላት ምስረታ አጣምሮ የያዘ ቪዲዮ ሰርች ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሟ ተከታተሉት። ከወደዳችሁትና ሌሎችንም ደግሞ ያስተምራል ብላችሁ ካሰባችሁ ላይክ ሸርና ሳብስክራይብ በማድረግ ቤተሰብ የሆኑ

ከዛ ወደ ጎን እንደ ስንቆጥራቸው እነዚህ ሶስት ሶስት ቃላትን ምሳሌ የሚሆናቸው ቃላት ተመስርቶላቸዋል። ቃላት መሰረታም ፊደል ጥናቱንም በትክክል እንድቆጥሩ አደራ ማት ፈልጋለሁኝ። ስለዚህ እዚህ ጋር አሁን ያለሁትን ነገሮችን በእያንዳንዳቸው እንመለከታለን። አብራችሁ ከኔ ጋር ተለማመዱ። ኦኬ ሀ እህ ሀ ብ ል በጋርራ ስታነቧቸው እነዚህ ሀ ብ ል፣ እቺ ብ የበቤት ስድስተኛ ፊደል ናት። እቺ ደግሞ የለቤት ስድስተኛ ፊደል ከዛ ሀብል ይላል። ሀብል እንግዲህ ሀ ምንጊዜም ቋሚ ነው። ከሁሉም ላይ እናያገኘዋለን። እነዚህ ውስጥ በማለቱ በሙሉ ሀ ቋሚ ነው። ሀብል የሚል ቃል እናገኛለን። ከዚህ ጋር ደግሞ ሀ ነች። እዚ ጋር ሀ ላይ ይህንን ቤት አራተኛ ፊደብቻም ጨመርኩባት፣ ና እና እንጨመርኩባት። ስለዚህ ምን ያሉ እነዚህ ስታነቧቸው ሀና ሀና ይላሉ። ከዛ ሲችኛዋ ሀ አለችን ቋሚዋ። ከዚያ ብ አለ፣ የበቤት ስድስተኛ ፍደል ነው። ት አለች፣ የተቤት ስድስተኛ ፍደል ነች። ከዛ እነዚህ ሀ ብ ት፣ ሀብት ሀብት የሚል ቃል እናገኛለማ። ልክ እንዲያደርጋችሁ መለማመድ መቻል አለባችሁ። ኦኬ፣ ከዚህ ጋር እንደምትዋት ደግሞ ይቺ ሁ ነች። እንግዲህ ሀ ብለን ሁ ነው የምንለው ሁ እንላለን። እቺ ሁንን ደግሞ የቃላችን መነሻ ላደርግን ው እዚጋም ሁ ነች፣ እዚጋም ሁ፣ እዚጋም ሁ የቃሎቻችን መነሻ ፊደል በማድረግ ቃላት ስንመሰረት ምን ምን የሚል ቃል እንመሰረትናለን ማለት ነው። ው እዩኝ ሁ እንዳል ቋሚ ያለች ሁ፣ ከዛ ለ አንደኛ ፊደል፣ ከዛ የተቤት ስድስተኛ ፊደል ሁ ለት ሁለት። ው ሁሉም የለቤት ሁለተኛ የመቤት ስድስተኛ ፊደል ሁሉም ሁሉም። ከዚያ ደግሞ ሁ እንዳል ቋሚ ያለኝ ኔ ና ታን ጨመርኩ። ኔ ያነቤት አምስተኛ ፊደል ነው። ታ ደግሞ የተቤት አራት እንፈልዳለን ስለዚህ ኔታ ምን ስትምርበት ሁን ከምን መስራገው ምን ይላል ሁኔታ ሁኔታ የሚል ቃል ይሰጠኛል ማለት ነው በጣም ጥሩ ከዚህ ቀጥለ የምናገኘው ማነው ሂ ነው ሂ ነው ሃለል ሃብለን ሁን እንላለን ከሁ ቀጥለን ሂ እንላለን ያት እቺ ነች ሂ ማለት ቅርጻ ይችናል በደንብ አስተምራ ከሌሎች በምን ትለያለች የሚለውን ቅርጻን በደንብ እንድታሰው ሊፈልጋለሁ ያው ሂ እንዳለች ቋሚ ያለችኝ እዚህ ጋር ከዚያ ሳ አለ ሳ አራተኛ ፊደል ነው የሰቤት አራተኛ ፊደል ከዚያ ብ የበቤት ስድስተኛ ፊደል አይደለ ስለዚህ ሂሳብ ሂሳብ ይላል ማለት ነው በጣም ጥሩ ከዚያ ሂ ይችኛ ሂ ያለችኝ እንዳል ቋሚዋ ከዚያ ደ ያለ አንደኛ ፊደል ደ ነው ከዚያ ተ ት ይቺ ት ደግሞ የተቤት ስድስተኛ ፊደል ነች ሂደት ሂደት ይላል ማለት ነው ከዛ ሂ እንዳል ቋሚ ያለችኝ ሊና ሊና ከዛ ሂ ሊ ና ይላል ማለት። ሂ ሊ ና ሂ ሊ ና ብላችሁ ማንበብ። እስኪ ወደ የሚቀጥለው ንድ። በጣም ጥሩ እንግዲህ ሂ ካልን ከሂ ቀጥለ አራተኛዋን እንችን ሀ ብለ ምንጠራት ፊደል እናገኛለን። ይህ ሀ ቤቶች አራተኛ ፊደላቸውና አንደኛ ፊደላቸው በስም ደረጃ ተመሳሳይ ነው፣ ተመሳሳይ ናቸው። ሀ ሀ ነው የሚባሉት። እንዲሁም ደግሞ አብለን የምንጠራቸው ፊደሎች አሉ፣ እነዚያም ተማሳይ ናቸው ማለት ነው። ኦኬ፣ እስኪ እንጠራቸው። ሃ እንግዲህ እዚህ ጋር እንደምትተዋት ይቺ ሃ ቋሚ ነች፣ ያው ቋሚ አረጊያታለው ማለት ነው። እያት፣ ሃ እዚም ሃ ነች፣ እዚህ ጋር ሃ ነች። በጣም ጥሩ ስለዚህ እነዚህ ስናነባቸው ምን ይላሉ? ሀ ሳ ብ ሳ የሰቤት አራተኛ፣ በ ብ የበቤት ስድስተኛ ስለዚህ በጋራ ኒስት እናንባቸው ሀሳብ ይላሉ። ኦኬ እዚህ ጋር ሀ ይ ለ ይ የሰብ ይ ይ ብለን የምንጠራው የሀ ቤት ስድስተኛ ነው። ለ ደግሞ የለ ቤት ስድስተኛ ፊደል ሀይል ሀይል ሀ እና ካለ ምንም ብቻ አይጠመቁ ያን ብቻ ሀያ ሀያ የሚል ቃል ይሰጠኛል ማለት ነው። በጣም ጥሩ። ከዚህ ቀጥሎ ከሀ ቀጥለን የምናገኛት አምስተኛዋ ፊደል ሄ ነው የምትባለው። ሄ ብለን እንጠራታለን። ሄ ማለት እንግዲህ በቅርጽ ደረጃ ይች ነች። እችንም እንግዲህ ያው ከሁሉም ቦታ ላይ ቋሚ አድርጊያታለሁ። እዚህ ጋር ሄነች ነጭ እዚህ ጋርም ሄነች እዚህ ጋርም ሄነች። እስኪ በጋራ እና አንብባት። ሄ ደ ከሄ ላይ ማንም ብቻ የጨመቁት ደም ብቻ፣ ያው ደ ሄ ደ። እዚህ ጋርም ሄ ያለችኝ ሄ ለ ን ሄለን፣ ሄለን ብላችሁ ማንበብ። ከዛስ ሄ ል እስኪ በጋራ አንብባችሁ እነዚህን ሄል ሄል ይላሉ ማለት ነው። ልክ እንዲያደርጋችሁ ማንበብ መቻል አለባችሁ። እስኪ ወደሚቀጥለው ሚቀጥለው እኔ ደግሞ አሁንም በጣም ጥሩ ወደ መጨረሻ እየደረስን ነው። አይዟችሁ ከዚህ ጋር ሄ ብለን የምናገኘው የአማረኛ ፊደላችን ማን ነው? ህ ብለን እንጠራዋለን። ህ ማለት በቅርጽ ደረጃ ይሄ ነው። ህ የሚባለው የአማረኛ ስድስተኛ ፊደል የሀቤት ስድስተኛ ፊደሉ ይሄ ነው። ህ ብለን እንጠራለን። ህንም ስንቆጥር ያው ልባጉ ህ እዚህ ጋር ቋሚ ነው። ከዚህ ጋር ቋሚ ያለን እዚህ ጋር ቋሚ ነው ከዚህ ጋር ዝን ጨመኩበት። የዘቤት ስድስተኛ ፊደል ከዛ በ ህ ዝ ብ ህዝብ ህዝብ ይላል ህዝብ ህ ብረ ረ ት ህ ብረ ት ህብረት ህብረት ይላል ህ ዳ ር ህዳር ህዳር የሚል ቃልን ይሰጠናል ማለት ነው። በጣም ጥሩ እንግዲህ ከዚህ ቀጥላ የመጨረሻዋ ሰባተኛዋ ፊደል ማን ሆ ነው የምትባለው። ይች ነች ሆ ማለት ይች ናት ሆ ብለን እንጠራታለን። ይች ሆንም የቃላችን መነሻ ፊደል አድርገን ስንሰራት እንደምታዩት እንደምታዩት እዚህ ጋር ሆን መነሻ በማድረግ ነው እንግዲህ ተመሰርቱ። እነዚህ የምታያቸው ቃላቶች በሙሉ ልብ አድርጉ። ይኸው እዚህ ጋር ሆናች፣ እዚህ ጋርም ሆነች፣ እዚህ ጋርም ሆ ሆነች። ስለዚህ እነዚህ መነሻ አድርገን ስንሰራ ይኸው ከዚህ ጋር ከሆ አለ ነ ማን ብቻ የጨመርኩት ነን ብቻ የጨመርኩት ሆነ ከዚህ ጋር ደግሞ የራሷን አምስት ፊደል ጨምርኩባት። ሆ ሄ ሆ ሄ ሆ ሄ ይላል። ከዚህኛው ላይ ደግሞ ሆ አለች። ከዛ ቴ የተ ቤት አምስተኛ ፊደል አለ። ከዛ ል የለ ቤት ል ስድስተኛ ፊደል ነው። ሆቴል ሆቴል። ልክ እንደዚህ ያደርጋችሁ እየመላለሳችሁ ማንበብ አለባችሁ ማለት ነው። እንደዛ አድጋችሁ ካነበባችሁ እርግጠኛ ሆኝ የምነግራችሁ በአጭር ጊዜ ውስጥ ለውጥ ታመጣላችሁ ብዬ ተስፋ አደርጋለሁ። እንደዚህ አድርጋችሁ ግን አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። ስራዬ ወይም ቪዲዮ ከተመቻችሁና ሌሎችንም ያስተምራል ብላችሁ ካስባችሁ ላይክ፣ ሸር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።